ተናፍቀን ተመልካቾቻችን፣ ዜና በምልክት ቋንቋ አቀርባለሁ። የብልጽግና ፓርቲ የ2018 ዓመታዊ የከፍተኛ አመራሮች ስልጠና ማካሄድ ጀመረ። በመደመር መንግሥት እይታ የዘርፎች እመርታ በሚል መሪ ሐሳብ ስልጠናው ለሚቀጥሉት አስር ተከታታይ ቅናት እንደሚሰጥ ተገልጿል። ስልጠናው የአመራሩን እውቀት ሁለትና አቅም የሚገነቡ ልዩ ልዩ ርዕስ ጉዳዮች የሚቀርበበት መሆኑን ፓርቲው አስታውቋል። በስልጠናው ከ200 በላይ የፌዴራል እና ከክልል የተወጣጡ ከፍተኛ አመራሮች እንደሚሳተፉ ነው የተገለጸው። ከስልጠናው በተጓዳኝ የመስክ ለማስራ ጉብኝት የሚካሄዱ መሆኑን ከፓርቲው ማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በምስራቅ ሸዋ ዞን በከፍተኛ የመንግስት የስራ ኃላፊዎች የተደረገው ጉብኝት ተከትሎ አርሶ አደሩ ከተረጅነት እየተላቀቀና የተፈጥሮ ሀብትን በአግባቡ መጠቀም ያለው ውጤት የሚያሳይ ስራ እየሰራ መሆኑን ተናገሩ። ምክትል ጠቅላይ ሚኒስትሩ ከተረጅነት ለመውጣት የግብርና ዘርፍ ለአምራች ኢንዱስትሪ ግብአት እንዲሆን በትኩረት ሊሰራ ይገባል ብለዋል።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 የሚያሳይ ነው እና በጣም ትልቅ ነገር ነው ያየን። አግሮኢኮሎጂውም ተቀይሯል፣ ነፋሻማ ነው። ከዚህ በፊት በጣም ሙቀት የነበረበት አካባቢ ነው እና በጣም ደስ የሚል ነገር ነው ያየን። ከዚ ጋር ተያይዞ የተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ከተሞች ለነዋሪ ምቹ የማድረግ ስራን ወደ ገጠሩ በማሻገር የአርሶ አደርን ሕይወት መቀየር የሚያችል ስራ እየተሰራ መሆኑን ተናግረዋል።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 በመጨረሻም ኢትዮጵያ አሁን ሊያዘችው የኢኮኖሚ እድገት መፈጠርና መፍጠን ላይ ትኩረት ያደረገው የመደመር መንግስት ሳቤ በሚገባ ልትገብር እንደሚገባ የዘርፉ ምሁራን ይናገራሉ። የአገሪቱ በኢኮኖሚ ከበለዘቁ የዓለም አገራት ተርታ እንድትሰለፍ እኩል እንድትራመድ መፍጠን ግድ እንደሚላት ገልጸዋል። ኢትዮጵያ በታሪኳ ለውጭ ወራሪ ኃይል ነፃነቷን ሳታስደፍር የኖረች ሀገር ስለመሆኗ የሀገር ውስጥም ሆነ የውጭ ሀገር ተመራማሪዎች ያረጋግጣሉ። ይሁን እንጂ በስልጣኔ ፈርቀዳጅ የሆነችው ሀገር ኢትዮጵያ ስልጣኔዋን ማስቀጠል እንዳልቻለች ዛሬም ድረስ የሚታይ ሀቅ ነው። ይህ እንዴት ሊሆን ቻለ? በስልጣኔ ፈርቀዳጅ የሆነችው ኢትዮጵያ ቀደምት ስልጣኔዋን ወደፊት ለመራመድ ለምን አልተጠቀመችበትም? በኢኮኖሚ እድገቷስ ከሌሎች የዓለም ሀገራት ወደኋላ ለምን ቀረች የሚለው የብዙዎች ጥያቄ ነው። ለመሆኑ ኢትዮጵያ ከዓለም ጋር እኩል መራመድ እንዴት ተሳናት? ለዚህ ዘርፈ ብዙ ምክንያቶች አሉ። የመጀመሪያውና መሠረታዊ ምክንያት ታሪካዊ ምክንያቶች አሉ። ከነዚህ ታሪካዊ ምክንያቶች ስንወስድ ለምሳሌ ሀገራችን ብዙ ጊዜ በጦርነት ያሳለፈችው ጊዜ አለ። ከአጎራባች ሀገራት፣ ከሌሎቹ ሀገራት ኢቨን የእርስ በርስ ጦርነት ወደኋላ እንድንቀር አድርጎናል። ሁለተኛው ፖለቲካዊ ጉዳይ ነው። ፖለቲካዊ ጉዳይ ኢትዮጵያ በፖለቲካ በተለይ ከዓለም ሀገራት ተገላ የኖረች ሀገር ናት። ከቴክኖሎጂ ሪቀን መገኘት ከዲጂታላይዜሽን ሪቀን መገኘት ያን ፈጥነን ፈጥረን ኢቭን ሌሎቹን ተከትለን ቀድመን መሄድ የምንችለውን እድል በተገቢው ተጠቅመን ጉልበታችን አንቀሳቅሰን መድረስ አለመቻላችን ከሌሎች አለማት ወደ ኋላ ወስዶ ነው። በመደመር መንግስት እሳቤ አንዱ በፍጥነት እየተጓዘ ኢትዮጵያ በዝግታ የምትጓዝ ከሆነ በመካከል ያለው ፍጥነት እየሰፋ ይሄዳል የሚለው ይነሳል። ኢትዮጵያ ከዓለም ጋር ጎን ለጎን እየተጓዘች ነገር ግን ወደ ኋላ እየቀረችው በመንሸራተት ወይንም ከሌሎች ባነሰ ፍጥነት በመጓዟ ነው። ለዚህም መፍጠር መፍጠንና መዝለል የሚሉ እሳቢዎች እንደ መፍትሄ ተቀምጠዋል። እንግዲህ መፍጠን፣ መፍጠርና ዝላይ በጣም መሰረታዊ ሀሳቦች ናቸው። ፈጠራ ኢንተርፕሪነርሽፕን ይፈልጋል። ፈጠራ ቴክኖሎጂን ይፈልጋል። ፈጠራ መሬት ላይ ካለው ፖሊሲና ስታንዳርዳይዜሽን ጋር አብሮ መዋህድን ይፈልጋል። ያን ኢንተግሬት ስናደርግ፣ ያን ሊንክ ስናደርግ፣ ያ ደግሞ በሁሉም ዘንድ እስከታች ባለው መዋቅር ወደ መሬት ስናወርት የፈጠነውን ፈጠራን ወደ ፍጥነት በፍጥነት ያንን ወደ መተግበር የምንገባ ከሆነ ያ ፍጥነት ደግሞ አሻግሮ ለሌላ ለውጥ፣ ለሌላ እሳቤ፣ ለሌላ ኢኒሽቲቭ የሚቀይረን ስለሆነ በዛ መንገድ መሄድ እጅግ በጣም አስፈላጊ ነው የሚል እምነት አለኝ። ከሶስቱ እሳቤዎች ኢትዮጵያ አሁን ካለችበት የእድገት ደረጃ ከፍ እንድትልና ከዓለም ጋር እኩል እንድትራመድ መዝለል ግን ግድ ይላታል። ፈጣን ብቻ አይደለም። እንደገና ብዙ ሺህ ዓመት ትተውን የተጓዙ ሀገራት አሉ። የኛ ኢኮኖሚ አሁን ባለው እድገት እያደገ ቢሄዱ እንኳን ከአንድ ሺህ ዓመት በኋላ ሌላው ቆሞ ቢጠብቀን ማን ደርስበት ሀገር አለ? ሌትሴ አሜሪካን፣ ሌትሴ ራሽያ፣ ሌትሴ ቻይና። ስለዚህ ይሄንን ቁጭት ልንወጣ ምንችለው መፍጠራችን ብቻ አይደለም መፍጠናችን ብቻ አይደለም መዝለላችን ያንን ወደኋላ ኋላ የቀረነበት የ1200 ዓመት ወደ ኋላ የቀረነበትን ቁጭት ልንወጣበት ልንመካበት የምንችለው በመዝለል እሳቤ ነው። ኢትዮጵያ ከዓለም ወደ ኋላ ቀርታለች የሚለው ትርክት ለመቀየር ሁሉም ዜጋ ለሀገሬ ምናበረከትኩ ማለትና በመፍጠር መፍጠንና መዝለል እሳቤ በቁጭት ሊሰራ እንደሚገባ ተመላክቷል። ከሌሎች ሀገራት በብዙ ነገሮች ወደ ኋላ የቀረነበት ምክንያት ቁጭት ይፈጥርብሃል ምክንያቱም ሀብቱ ኖሮ ወጣት የሰው ሀይሉ ኖሮ እንደገና ደግሞ በመማር ላይ ያለ ትውልድ ኖሮ ለምን ወደ ኋላ ቀረን ከእኔ ምን ይጠበቃል ከትውልድ አሁን ካለው ወጣት ምን ይጠበቃል ከማን ምን ይጠበቃል የሚሉ ነገሮችን እያንዳንዱ ኢትዮጵያ በአእምሮ እያብሰለሰለ እያሰበ መሄድ ይጠበቅበታል። ይህ ሲሆን ሀገር በኢኮኖሚ ትበለጽጋለች፣ ሰላምና ደህንነት ይረጋገጣል፣ የተለያዩ ፖለቲካዊና ማህበራዊ ችግሮች ይቀረፋሉ። ታላቋ ሀገር ኢትዮጵያም ወደ ቀድሞ ሀያልነቷና ገናናነቷ ትመለሳለች። ዜናው አበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ